ሰላም እንዴት ናችሁ? ያው ድምፅ ተዘግቷል። ዛሬ በተደጋጋሚ መልእክቶችን እያስተላለፍኩ ነው። አማራ ክልል ላይ ሰላማዊ ሰልፍ እየተደረገ ነው። አማራ ክልል ላይ በተመሳሳይ በርካታ የፋኖ ወንድሞቻችን ትግል እያደረጉ ነው። ስርዓቱ የተመቸው የፋኖዎቹ አመራር አለመግባባትና በፋኖ አመራር ስም ሰርጎ ገቦች በፈጸሙት የትግል መጓተት ምክንያት በርከት ያሉ ዜጋዎቻችን ወይም ደግሞ በርከት ያሉ የአማራ ክልል ተወላጆች በተለያየ ጥቅማ ጥቅም ስርዓቱ ሲሰራ ቆይቶ፣ ከቤተ ክርስቲያንም ከተለያየ አካባቢ ሰብስቦ ወደ አደባባይ አውጥቶ ለዓለም አቀፍ ዜናዎች አውታሮች ለማሰራት ወይም ደግሞ የህዝቡን የትግል ስልት ዝቅ ለማድረግ የተኬደበት አቅጣጫ ተመልክቻለሁ። በአብዛኛው ከቤተ ክርስቲያን፣ በአብዛኛው ቀበሌ ካርዴ ቤተሰቦች፣ በአብዛኛው ከተማ ላይ በፋኖ ስም ትግል እናደርጋለን የሚሉ የፋኖ አይዲያ የሌላቸው ወይም ደግሞ በስርዓቱ የተቀመጡ ትግሉን ሽባ እንዲሆን እንዲጠለፍ ንጹሃንን እየጨፈጨፉ ዋጋ እንዲከፈል ያደረጉ የአማራ ፋኖነን አባልነን መሪነን የሚሉት አካላቶች ከስር ያለው ፋኖ ክብሩን የጠበቀ ዋጋ የሚከፍል ህይወቱን የሚገብር ነው። በአመራር ደረጃና በውጭ ዓለም የተቀመጡ ወይም ደግሞ በተቃዋሚ ስም አማራ ክልል ላይ የተቀመጡ የአማራ ህዝብ ጨፍጫፊዎች በአማራ ህዝብ ላይ ሲደርስ የነበረው መከራ የኦሮሞ ተወላጆች ነታዬ ደንዳ፣ ጀዋር መሐመድ እና አንጋሳ ጀነራል ከማል ገልቹ ተጨማሪ ደግሞ ዛሬ አንዱን ሰምቼዋለሁ። በርከት ያሉ ሰዎች ምስክርነት የተሰጡበትን የጄኖሳይድ በወልቃየት በራያ ለ30 ዓመት ወደኋላ የተመለፈው የቴዴፍ ጦርነት፣ የጤና ተቋማት በኢኮኖሚ ማድቀቅ፣ ተማሪዎች ወደ ትምህርት እንዳይሄዱ መደረጉ፣ ከፍተኛ የሆኑ የአማራ ክልል መሪዎች መጨፍጨፍ መረሸን መገደል፣ በአማራ የአማራ ተቆርቋሪ የሆኑ ፊትለፊት የሚናገሩ ወጣቶችን መረሸን፣ ተስፋ ያላቸው በተለያየ ትምህርት ተቋም ላይ የተቀመጡ አማራዎችን መግደል በኢትዮጵያ ውስጥ የኦሮሞ ሊሂቃን የፈጸሙበት ከህዋት ቀጥሎ የህዋትን የአማራን ማዳከም ኢትዮጵያን የማፍረስ ሴራ ተሸክሞ የመጡ የኦሮሞ ተወላጅ የሆኑ በአብይ አህመድ የሚባል ገዳይ አራት ኪሎ ቤተ መንግስት ተቀምጦ በቀጭን ሽቦ ወይም ደግሞ በስልክ በመንገር ንጹሐንን በማስጨፍጨፍ በአማራ ህዝብ ላይ ከፍተኛ መሪዎችን በመጨፍጨፍ ትግል ሲፈጸም ነበረ የዛሬዋ ሰልፍ መልክት ምን መሰለቻችሁ የዛሬዋ ሰልፍ መልእክት አንድና አንድ ቀላል ነው በአማራ ክልል ላይ ምንም ትግል አልተደረገም የአማራን ህዝብ አንገት ማስደፋት የህፃናቱን ትምህርት ቤቱትን በየአቅጣጫ ያሉትን ወደ አደባባይ መውጣት ይህን ሲሰሩ የነበሩ ከ ስርዓቱ ጋር ግንኙነት ያላቸው በአማራ ክልል ውስጥ የተቀመጡ ሚኒሻ የሚኒሻ ልጆች በተለያየ እርዳታ የሚኖሩ ኢኮኖሚካሊ የተገደለ ህዝብ ስለሆነ፣ ኢኮኖሚካሊ ሳይኮሎጂካሊ እንዲደቅ የተደረገ ህዝብ ስለሆነ በካድሬዎች ቅስቀሳና በተለያየ ነገር አደባባይ ወጥቷል። ይህ ማለት መላው አማራን ህዝብ ማያወክር በካድሬዎች ላይ መሰረት ያደረገ በጥላቻ ላይ መሰረት ያደረገ የአማራን ህዝብ አንገት ለማስደፈት የተደረገ ነው። አስታውሳለሁ ህዋት በአደባባይ በስተመጨረሻ ሰልፍ እያስወጣች ህዝቡን መከራ ስታሳይ ነበረ። በስተመጨረሻ የህወሓት ካርዶች እና የህወሓት ቅምቶች እቺ ሀገር ወዴት እየሄደች ነው ብለዋል። ሶ ስለዚህ ይሄንን የወጣውን ህዝብ አደባባይ ላይ መመልከት የአማራን ህዝብ ትግል ማዳፈን ይቻላል የሚል ቅዠት ያዘዛዘሉ የአማራን ህዝብ ትግል ወደኋላ እንጎታለን ብሎ ያሰቡ ነው። 97 አስታውሳለሁ ትላንት ለሆዴ ዛሬ ለሀገሬ ብሎ የአዲስ አበባ ህዝብ ወጥቷል። ይሄ ቅን የህዝብ የአማራ ቅን የሆነ የአማራ ህዝብ በተለያየ ቦታ በሸዋ፣ በጎንደር፣ በወሎ፣ በደሴ፣ በጎጃም ሰልፍ አደረግኩ ብሎ የወጣውን የአብይ አህመድ ስርዓት ለአማራ ህዝብ የማየምች የአማራ ህዝብ ጄኖሳይድ የፈጸመ የአማራ ቅምጦች የአማራ ካድሬዎች ያሴሩት ከፍተኛ የሆነ ሴራና ክፋት በህዝቡ ከህዝቡ ውስጥ ያሉ በኢኮኖሚ የደቀቁ ሰዎችን ሰብስቦ አደባባይ ላይ በማውጣት የተፈጸመ ነው። ሰው የአማራ ፋኖ ትግል የአማራ ህዝብ ትግል አደባባይ ላይ በወጡ ሰዎች ወይም ደግሞ ጥቂት ወደ ቤተ ክርስቲያን እሁድ ሊሄዱ የወጡ ሰዎችን ሰብስቦ በማውጣት ጥቂት ካድሬ ቄሶችን አደባባይ ይዞ በመውጣት ጥቂት የሃይማኖት አባቶችን አደባባይ ላይ ይዞ በመውጣት የአማራን ትግል ማዳፈን አይቻልም። የአማራ ህዝብ ሰባት ስምንት ጊዜ ሰልፍ ወጥቶ በቃኝ ብሎ በዘጠነኛ ወይ በስምንተኛው ሰይፍ ይዞ ወጥቷል። ይህን ትግል በሰላማዊ ሰልፍ ቀለብሳለሁ የሚል ድንቁርና የያዘው የአብይ አህመድ ስርዓት ወይም ደግሞ የበአዴን ስርዓት ጭንቀቱ ስለመጣበት ይህንን ህዝብ አደባባይ ላይ እንደወጣ እያደረገ ፕሮፓጋንዳ ለመዝራት ነው። ህዝቡ የሚመርጠውን የሚሆነውን ያውቃል። በአደባባይ ላይ የወጣው የአማራ ክልል ላይ ያለውን እያንዳንዱን አይተን ተገንዝበን ነገ ስርዓትና ወግ ሲመጣ እያንዳንዱ ኃላፊነቱን ይወስዳል ሰው። የአማራ ህዝብ ትክክለኛ ጄኒውን ፍትህ የሚጠይቅ ስለሆነ የህዝቡ ጥያቄ ይቀጥላል። እናመሰግናለን።